ንቀትን ወደ ክብር የምትቀይርባቸው አራት መንገዶች። አሁን እነዚህን አራት መንገዶች በመጠቀም የናቀችህ ሴት እንድታከብርህ ማድረግ ትችላለህ። የንቀት ስሜት ያውም ከወደዷት ሴት ዓለም ላይ ካሉ በጣም ከባድ ሐዘንና ድብርት ውስጥ ከሚከቱ ስሜቶች ውስጥ አንዱና ዋነኛው ነው። ታዲያ ከዚህ ደባሪ ስሜት ለአንዴና ለመጨረሻ ጊዜ የምትወጣበትን ሚስጥር ዛሬ ከእኔ ከእህትህ ጋር እስከ መጨረሻው ድረስ ከቆየህ እነግርሃለሁ። ሚስጥሩን ለመስማት ከአንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። ሰላም ሰላም እንዴት ናችሁልኝ? ልኝ ናፊዳር ነኝ። እንደምታውቁት በዚህ ቻናል የእኛን የሴቶች ሚስጥር አምጥቼ ዝርክፍ ነው የማደርገላችሁ። እናንተም እየተማራችሁበት እየተጠቀማችሁ እንደሆነ እየነገራችሁኝ ነው። አዲስ ከሆናችሁ ደግሞ ብዙ የምትሰሙት ሚስጥር ስላለ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እና ደግሞ ወዶቼ ቪፒን አብረታችሁ ልኝ ከመጀመራችን በፊት ይሄ ቪዲዮ ዩቲዩብ አልጎሪዝም ለብዙ ወንድሞቻችን እንዲያደርሰው ላይክ አድርጉትና እንጀምር። እሺ ወደ ዋናው ነጥባችን ስንገባ የመጀመሪያው ነገር ንቀትን ወደ ክብር ለመቀየር የሚጠቅም ነገር ማለት ነው፣ ድብቅ መሆን ነው። በመጠኑ ድብቅ መሆን ነው። በነገራችን ላይ ሰዎች ብዙ ነገሮቻችንን ሲሰሙ ስለኛ የማያውቁት ነገር እንደሌለ ሲያስቡ ለእኛ ንቀት ማሳየት ይጀምራሉ። በፍቅር ግንኙነት ላይም የወደድካት ሴት እየተቀራረባችሁ እያወራችሁ ባለበት ሰዓት ሁሉ ነገርህን በአንዴ ዝርክፍ አድርገህ ስትነግራት በቃ ከዚህ በኋላ ምን አለ ነግሮኛል። በቃ ከነገርካት መሃል የምታነሳቸው የምትጥላቸው ያላቸው ነገሮች ይኖራሉ። በቃ ብላ ለአንተ ያላት ነገር እንዲወርድባት ቀጥሎ ከአንተ ጋር ያላትን ጊዜ እንዳትናፍቅ ያደርጋታል። ስለዚህ በመጠኑ ድብቅ ሁን። ሁሉን ነገር አንድ ጊዜ አትንገራት። ይልቁኑ የምነግርሽ ነገር አለ፣ ስለዚህ ጉዳይ እንኳን በቀላሉ የምናወራው አይደለም፣ ቆይ እስኪ ሌላ ጊዜ ነግርሻለሁ እያልክ ነገሮችን ማሳደር እና እንድትጓጓ፣ ከአንተ ጋር ያላት ነገር የሚያጓጓት እንዲሆን ማድረግ ይኖርብሃል። ይሄን ስታደርግ ትከበራለክ። ይሄ ዝም ብሎ ሁሉን ነገር ባንዴ መዘርገፍ በነገራችን ላይ የሚያስከብርም ነገር አይደለም። እውነት ለመናገር በፍቅር ግንኙነትም ሆነ በሌላ በጓደኝነትም ከሰዎች ጋር ባለን ግንኙነት ዝም ብለን ገመናችንን አውጥተን በአንዴ ዝርግፍ ስናደርግ አንከበርም፣ ይልቁኑ እንናቃለን። ስለዚህ በመጠኑ ድብቅ መሆን የመጀመሪያው ሚስጥር ነው። ሁለተኛ ይዘህ ተገኝ። እንግዲህ ይሄ የምድር ሕግ ነው፣ ምንም አያደርግ አንችልም። በዚች ምድር ላይ ምንም ነገር ከሌለ ማንም አያከብርህም። ግዴታ ይዘህ ልትገኝ ይገባል። ይዘህ ልትገኘው ነገር ምንም ይሁን ምን፣ በቃ ትምህርት ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ እውቀት ሊሆን ይችላል፣ የሆነ ስኪል ክህሎት ሊሆን ይችላል፣ ከሰዎች ጋር መግባባት ብቻ ምን ልበላችሁ፣ ምንም ይሁን ምን፣ ይሄ ነው ብዬ አሁን ዘርዝሬ የማልጨርሳቸው ነገሮች አሉ፣ ሰዎች በመያዛቸው ምክንያት የተከበሩባቸው የሚከበሩባቸው ማለት ነው። ስለዚህ ምንም ነገር ይሁን ምን ይዘህ ተገኝ። ያንን ነገር ይዘህ በመገኘት ትከበራለህ። ምንም ነገር ሳትይዝ ግን ሴት ልጅ የወደድካትም ሴት ታከብረኛለች ብለህ መጠበቅ ሞኝነት ነው። ሶ በቃ የሆነ ይዘህ መገኘት። እዚህ ጋር አንድ ልጨምርላችሁ የምፈልገው ነገር ኮንፊደንስን፣ ተስፋን፣ እነዚህ ነገሮች ይዞ መገኘት እንደቀላል ነገር እንዳታዩት። ኮንፊደንስ ይኑርህ በነገር ጉዳይ ላይ ኮንፊደንስ ራሱ ሌላኛው የሚያስከብር ነገር ነው። እንዳትናቅ የሚያደርግ ነገር ነው። ስለዚህ ኮንፊደንስም አንዱ ነገር ነው። እንግዲህ እነዚህ ነገሮች ሁሉ ለማድረግ እነዚህ ነገሮች ለማግኘት የተለያዩ መጽሐፎችን ማንበብ፣ ኮርሶችን መውሰድ፣ ሰዎችን መጠየቅ፣ ከሰዎች መስማት፣ ከሰዎች መማር፣ እውቀት፣ የነገሮችን የማድረግ ችሎታ በብዙ መንገድ የሚመጣ ነውና እነዚህን ነገሮች የተለያዩ ፖድካስቶችን በመስማት እነዚህን ነገሮች በማድረግ የሆነ ነገር ይዘህ ለመገኘት ሞክር። ሶስተኛ ልዩ ወንድሁን ልዩ ያለበትንም ነገር ደግሞ አሳያት እንግዲህ ልዩ የሆነን ሰው ማንም ሰው ዝም ብሎ አያልፈውም አይደለም ልዩ መለየት ማለት በዙሪያ ካሉ ሰዎች ወይም በሷ ዙሪያ ካሉ ሰዎች ሊሆን ይችላል። የሆነ ለየት ያለ ነገር ሁላችንም ሰዎች በነገራችን ላይ ለየት ያለ ነገር አለን። አንድ አይነት አይደለንም። እንደ መልካችን ሁሉ አቅማችን፣ ችሎታችን፣ የሆነ ነገር የምናደርግበት መንገድ ቀሎን የምናደርገው ነገር አለን የራሳችን ማለት ነው። አንዳንዱ ሰው ያነጋገር ችሎታ ሊኖረው ይችላል። አንዳንዱ ሰው የማሳመን ችሎታ ሊኖረው ይችላል። አንዳንዱ ሰው ስራ ላይ በጣም ጎበዝ ሊሆን ይችላል። አንዳንዱ ሰው በጣም ኮንፊደንስ ሊኖረው ይችላል። ብቻ ብዙም መንገዱ መንገዶች አሉ። ብዙ ነገሮች አሉ። የምንለይበት ስኪል ሊኖረው ይችላል። ሙዚቃ፣ ስዕል መሳል፣ ሌሎች ብዙ ነገሮችን ማንሳት እንችላለን። ብቻ አንተ ጋር ያለ ልዩ የሆንክበት ነገር ሌላ ሰው በዚህ መልኩማ ይሄንን አያደርገውም የምትለውን ችሎታህን አቅምህን ያን ነገር ላይ ፎከስ አድርገህ ኮንፊደንስም ሲኖርህ እንደዛ ነው የምታደርገው። ያ ነገርህን ሰዎች እንዲያውቁልህ ሰዎች እንዲያጎሉልህ ታደርጋለህ። አንተ ራስህ አውቀኸው ክሬዲት እየሰጠኸው ማለት ነው። ሶ ሴት ልጅም ይሄንን ለየት ያልክበትን ነገር ስታይ እንዳንተ ሌላ ማንም እንደሌለ እንድታምን ያደርጋታል። በቃ እንደሱማ ማንም የለም፣ ከሱ ውጪ ይሄ ነገር ያለው ማንም የለም። እንደዚህ አይነት ሰው አላገኝም። የሆነ የተለየ ሰው እንደሆንክ እንድታምን ታደርጋታለ። ይህን በምታደርግበት ሰዓት ደግሞ ታከብርሃለች። ልዩ የሆነን ሰው ማንም ሰው ሊንቀው ሊያጣጥለው ምናምን አይችልም። ልዩ መሆኑ ራሱ ያስከብረዋል። ይሄ ሁሉም ቦታ የምታገኙት አይነት አንድ አይነት የሆነ ሰውን እና ለየት ያለ ኳሊቲ ያለውን ሰው እኩል አይደለም የሚሰጠው ሪስፔክት ማለት ነው። ሰው በመሆናችን እንከበራለን እያወራን ያለ ነው፣ ከሱ በላይ ስላለው ነገር ነው። ምድር ላይ ሆነን ስንቆይ የምንሰራቸው ስራዎች የሚያስከብሩንን ነው እያወራን ያለ ነው እንጂ ሰው በመሆኑ ሁሉም ሰው ሪስፔክት ይሰጠዋል። ስለዚህ ልዩ የሆንክበትን ነገር አውቀህ ያንን ልዩ የሆንክበትን ነገር አይታ እንድታደንቅህ፣ እንድታከብርህ አድርጋት። አራተኛ በዙሪያ ያሉ ሰዎችን ምረጥ። አው በጣም ወሳኝ ነው ይሄ ነገር። በዙሪያ ያሉ ሰዎች ለአንተ ክብር የሚሰጡ የሚወዱ፣ በቃ ጥሩ በሆነ መንገድ ትሪት የሚያደርጉ ከሆነ ሴት ልጅም እንደዛው ነው ትሪት ታደርግሃለች። ሰዎች አንተን የሚያዩበት ዓይን ሰዎች በተለይም ደግሞ ከዚህ በፊት እሷ አንተን ከሳታውቅ በፊት በአንተ ዙሪያ የነበሩ ሰዎች ለአንተ ያላቸው ነገር በጣም ወሳኝ ነው። በቃ ዝም ብሎ የሚያጣጥሉ ምናምን አንድ ቀን የሰማችው ነገር ተጽዕኖ ያደርግባታል። እሱ ምናምናም ቢሏት ጓደኞች። ምክንያቱም እሷ አሁን ነው የምታውቅህ፣ ገና ልታውቅህም ይሆናል። እነሱ ግን ብዙ ጊዜ አውቀው ስለአንተ የሰጡት ምስክርነት፣ አንተን ትሪት የሚያደርጉበት መንገድ እሷም ያንን ኮፒ እያደረገች እንድትሄድ ያደርጋታል። ይሄ ደግሞ በዚህ ብቻ አይደለም የሚያበቃው። አንተን ሰዎች ትሬት የሚያደርጉህ መንገድ ጥሩ ባልሆነ መንገድ ከሆነ ትሬት የሚያደርጉህ፣ አንተም ከእሷ ጋር ስትሄድ ኤክስፔክት የምታደርገውና የምታለማምዳት ያንን ጥሩ ያልሆነውን መንገድ ነው ማለት ነው። ሶ እንዴት መሰላችሁ አሁን ለምሳሌ ከጓደኞች ጋር ስታወራ በጣም ዲስሬስፔክት አድርገው ቢያወሩህ፣ እሷ ጋርም ስትሄድ ያንን ነው ዲስሬስፔክት እየተደራረጉ ማውራትን እንደ ኖርማል አድርገህ እንድትቀበል ያደርጋል። ሶ ስታናነቃለች ማለት ነው። ግን የለመድከው እንዴት ነው ከጓደኞች ጋር ስታወሩ በቃ በጣም በስርዓት ባውንደሪያችሁን ተከባብራችሁ አክብረው የሚያወሩ ከሆነ እዛም ስትሄድ ኤክስፔክት የምታደርገው ያንን ነው። እንድታከብር ታደርጋታለህ። ሰዎች አንተን ትሪት የሚያደርጉ መንገድ ያንን ተቀብለው አንተ አዲስ ሰዎች ጋር ስትገናኝ በዛ መንገድ ነው ሪያክት የምታደርገው ማለት ነው። ስለዚህ ጓደኞችን ምረጥ። የማያከብሩ የሚያጣጥሉ ሙድ የሚይዙብህ ከሆነ ይህን ቪዲዮ ባየህበት ቅጽበት ወስን ከነዚህ ሰዎች ለመራቅ። እውነቴን ነው ምልህ፣ በጣም እርግጠኛ ስለሆንኩ ነው ህይወት ላይ ምን ያህል ለውጥ እንደሚያመጣ። ሁላችንም ሰዎች በአንድ ወቅት እንደዚህ አይነት ጓደኞች ይገጥሙናል፣ እንደዚህ አይነት ሰዎች ይገጥሙናል። ዲስሪስፔክት የሚያደርጉ ክፉ ሰዎች ስለሆን እኮ አይደለም። በነገራችን ላይ በቃ የለመዱት መንገድ ፍቅር ብለው የሚያስቡት መንገድ ይሄ ስለሆነ ሊሆን ይችላል ግን ጥሩ ሰዎች ቢሆኑም ግን ከነሱ ጋር መቆየትህ አንተ ለራስህ ያለህን ነገር የሚያበላሽብህ ስለሆነ መወሰን አለብህ። ስለዚህ ጓደኞችን ምረጥ። በሚያከብሩ ሰዎች ስትከበብ አንተ እዛ ጋር ሄደ የምታሳየው ነገር የተከበረ ሰው እንደሆንክ ነው። ያ ነገር ደግሞ እሷ እንድታከብርህ ያደርጋታል። ስለዚህ ከዚህ በፊት የናቀች ሴት ከነበረች ጓደኞችን ስትቀይር አንተ ማብረክ ስለምትቀየር ያ ፐርሰናሊቲህ ደግሞ እንድታከብርህ እንድትጸጸትም ያደርጋታል። እንዴ እንደዚህ አይነት ሰው ነበር እንዴ እንድትል ማለት ነው ስለዚህ እነዚህን አራት ነገሮች በማድረግ ንቀትን ወደ ክብር መቀየር ትችላላችሁ። በነገራችን ላይ ይሄ የመናቅን ስሜት እንደ ኖርማል አድርጋችሁ መቀበል ያለባችሁ በጣም ከባድ የሆነ ጭንቀት ውስጥ የሚከት ስሜት ነው። ልንቋቋመው የሚከብደን ማለት ነው። ከዚህ ስሜት ለመውጣት እነዚህን ነገሮች አድርጉ፣ ራሳችሁ ላይ በደንብ አድርጋችሁ ስሩ። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? ሀሳቡ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ፣ ላይክ ሳያደርጉ መውጣት የተከለከለ ነው። ሁላችሁም ቪዲዮ ላይክ አድርጉት። በቀጣይ በሌላ ቆንጆ በሆነ አዲስ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ያላደረጋችሁ ይህን ቆንጆ ውብ ቤተሰብ ያልተቀላቀላችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ተቀላቀሉ። ሁላችሁንም ውድ አደርጋችኋለሁ። ቻው።